በምን ህግና በምን ማዕቀፍ ነው? በማን ውሳኔ ነው? ሁሉንም ነገር ሰጥተን የመጣ ነው የሚለውን ጥያቄ ያነሱት። በእኛ መሬት ላይ በእኛ ባህር ላይ በእኛ ድንበር ላይ አንተ የመወሰን አቅም የለም። አንተም የለህም፣ የኢትዮጵያም ህዝብ የለውም፣ ማናችሁም የላችሁ። ጦርነት አንፈልግም የምንለውም በምክንያት ለምን እኛ ተስፋ ስላለን፣ ለምን እኛ ነገ ስላለን፣ ለምን እኛ ተቸንክረን ስላልቀረን፣ ለምን እኛ ሀገራችን የሀገር መቄዶንያ ስላልሆነች። አሁን ባለው ሁኔታ ደግሞ ባልከው ቋንቋ ባልከው መንገድ ማን ተግብሮ እንደሚያስመልስ ይታወቃል። ውጤው ከተነሳ ውጤቱ ግልጽ ነው ግልጽ ነው ውጤቱ። ከዛ በኋላ እያያ አይሰራም። አሁን አለብጀምናል ማለት ነው። አስተማማኝ አቅም ያለ ማንም አያቆመንም። ይሄ ግልጽ መሆን አለበት። ቢገባችሁ ለኤርትራ የሚበጃት ይህነት እድሜ ጠገብ የማይጠግብ አምባገነን ገርሱሰ ወዲ ያመጣሉ የብልጽግና አገዛዝ ይሄን የባህር ጥያቄ ተገቢ ባልሆነ ወቅትና ሁኔታ ዛሬ ላይ ማንሳቱ። ለምን ጠቅላይ ሚኒስትሩ አነሱት? ለምን ዶክተር አብይ ይህንን ጥያቄ አመጡ? ለምን እኛ አልጠየቅንም? እኛ ስናነሳው ወርቅ ነው፣ ዶክተር አብይ ሲያነሱት ግን ጨርቅ ነው የሚል በሽታ ተጣምቷቸዋል። ቀጠናው ይበጠበጣል። በእሷ አትበጠብጥም፣ አንተ እንኳን ቀጠናው። ታሪካዊ መሰረቱን ፖለቲካዊ ፍቺውን ይዞ ከመመለስ ይልቅ ሀቅ ስለሌላቸው እንዲህ አይነት ጉዳዮች ውስጥ ነው ሄደው የሚዘፈቁትና የሚደበቁት። ኢትዮጵያ አሁንም እያነሳች ያለችው አንድ ጥያቄ እኮ አስተዳደር መመለስ ፖለቲካዊ ነው። ተፈናቃይ መመለስ ግን ሰብአዊ ጉዳይ። ህወሓት ፖለቲካዊ ትርፏን ለማግኘት የትግራይ ህዝብን ሰብአዊ ጉዳት ለፍጆታ እየዋለ እኔ ካልተመለስኩ ተፈናቃዮች ለአምስት ዓመታት በተቀመጡበት ካምፕ ይኑሩ፣ ይራባቸው፣ ይጥማቸው፣ ጅብ ይብላቸው።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 ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልን የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ያገዘናል እና እሱ እንድታደርጉልን በትህትና ነው የምጠይቃችሁ። ዛሬ በጣም ለየት ያለ ቆይታ ነው የምናደርገው። በጣም በርካታ ጉዳዮችን እንመለከታለን። የኤርትራ አክቲቪስቶች እያሉ ላሉት ጉዳይ ምላሽ እንሰጣለን። የኤርትራው ባለስልጣንም እንዲሁ ያስገረሙን ነው። ስለነሱም ትንሽ እናወጋለን። ኢትዮጵያውያን ባንዳዎች ተዋርደዋል፣ በደንብ ነው የተዋረዱት። እሱን እንመለከታለን። ህወሓት በአደባባይ ነውረኝነቷን ዳግም አሳይታለች። እሱን የምንመለከተው ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አብራችሁ እንድትቆዩ ጠይቄ ልጀምር። ከሰሞኑ ጠቅላይ ሚኒስትር አብይ አሕመድ እንግዲህ በፓርላማ እጅግ ድንቅ የሆነ ቆይታ አድርገዋል። በቆይታቸውም የኢትዮጵያን እውነትና ሀቅ ከፍ አድርገው አሳይተዋል። ከዛ በኋላ በጣም በርካታ አስተያየቶችን እያየን ነው። ሚንዘረዘሩ አካላትን እያየን ነው። ብዙ እያየን ነው።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 ይቅርታ ጠይቀው ማርከን ወደ ቤታቸው የላክናቸው ናቸው። በዛ ምክንያት ነው ከኤርትራ ውስጥ ጥርግ አድርገን ለአንዴና ለመጨረሻ ጊዜ ያስወጣናቸው የኤርትራንም ቦታ ነፃ ያወጣነው በዛ ምክንያት ነው። ስ ሪያሊቲ ፋክቱ ይሄ ነው። ተሸንፈህ ተቀጥቅጠህ ነው። አባትህን ጠይቀው፣ ወንድምህን ጠይቀው፣ ታላቅህን ጠይቀው፣ መሪዎችህን ጠይቃቸው። ይሄ ነው ፋክቱ። እንዴት ሄደች የሚባለው ነገር በእኛ መሬት ላይ በእኛ ባህር ላይ በእኛ ድንበር ላይ አንተ የመወሰን አቅም የለም። አንተም የለህም፣ የኢትዮጵያም ህዝብ የለውም፣ ማናችሁም የላችሁም? አንድም ኢትዮጵያዊ በኤርትራ ጉዳይ ላይ የመወሰን መብትም ምንም ነገር የለውም። እንግዲህ እንደሰማችሁት ነው። ማለት አሁን አሁን ይህ ሰው ማለት አይደብሮትም። አሁን እርስን የሚያክል ሰው እንዲህ አይነት ቃላት ራሱ ሚዲያ ላይ ሲጠቀሙ ሌላውም ግርድፉን ጉዳይ እንትሆና እንደው ቃሎት እንደ እንደዚህ አይነት ቃል እንዴት ትጠቀማለህ? ማለት ትንሽ ኢሳያስ እኔ ገርመኛል። ምን አይነት ተላላኪዎች እንዳሉት አሁን አሁን አሁን ምንድን ይባል። በመጀመሪያ የሚወራው ነገር አልገባው ጠቅላይ ሚኒስትሩ ስላሉት ነገር አልገባው። ጠቅላይ ሚኒስትሩ ስለ ኤርትራ ነፃነት ስለ ኤርትራ ሀገርነት ምናምን አይደለም እያወራ ያሉ ጠቅላይ ሚኒስትሩ ያንን አይደለም ያነሱት። ጠቅላይ ሚኒስትሩ ያንን አይደለም እያስረዱ የነበረው ጠቅላይ ሚኒስትሩ እያወሩ ያሉት ኢትዮጵያ አሰብን ያጣችበትን ሕጋዊ መሰረት ነው። በምን ማዕቀፍ ነው? በምን ሕግና በምን ማዕቀፍ ነው? በማን ውሳኔ ነው? ሁሉንም ነገር ሰጥተን የመጣ ነው የሚለውን ጥያቄን ያነሱት። ይሄ ሰውዬ የሚዘላብደው የሚያወራው፣ የሚቀባጥረው ሌላ ታሪክ ነው። እንደ ኃይለኛ ደግሞ እንትን ብሎ ቁጭ ብሎ ሚዲያ ላይ ሌላ። ይሄ እንኳን አይገባው ግን አንድ ጥያቄ እንጠይቅ ይሄ አሁን አሁን ያለው ራሱ ውሸት ነው። አክቹአሊ የህዋትን ህንፍሽፍሽ ብትመረምረው እነ ጻድቃን ቢጠየቁ ህዋት መቀሌና አዲስ አበባ ሆነ የተጎራበጠችበትን ታሪክ ምናምን ብንመረምረው ራሱ ማለት ነው፣ ይሄ ያልከው ራሱ በምን እንደሆነ ይታወቃል። ዘፈንን ተዋት። ግን ይሄ አሁን ያልከው እንኳን የሚጸናው ጉልበት እስካለህ ብቻ ነው ማለት አሁን ባለው ሁኔታ ደግሞ ባልከው ቋንቋ ባልከው መንገድ ማን ተግብሮ እንደሚያስመልስህ ይታወቃል። ይሄንን ዶክተር አብይ አሕመድ አጽንተው እንዲህ ብለው ይናገራሉ ው ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ የአስር ቢሊዮን ብር ኤርፖርት እንገነባለን፣ የአስር ቢሊዮን ብር ነራጅ ማዳበሪያ እንገነባለን፣ የምናምን ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ። እኛ የሚያጓጓ የምንተጋለት፣ የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ፣ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል፣ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኒን እያየ ስማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሀል እንጂ አይሞትልህም። መጨረሻ የምትሞቱ አንተው ነው። አያዋጣም። ከበደ ያለ ተሰማ አለን ይባል፣ አያዋጣም። ከበደ ተሰማ አስር ጥይት ያቀብልሀል እንጂ መቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት። እንዲህ ነው ጦርነት። ከተጀመረ ውጤቱ ምን እንደሆነ ይታወቃል። ግን እኛ አንፈልግም። እኛ አንፈልግም። ለምን? ሰላም ስለሚሻል። ለምን? እኛ ተስፋ ያለን ሀገር ስለሆነን። ለምን? እኛ ስለምናድግ። ለምን? እኛ ስለምንለማ። ለምን እኛ ተስፋ ስላለን ለምን እኛ ነገ ስላልን ለምን እኛ ተቸንክረን ስላልቀረን ለምን እኛ ሀገራችን የሀገር መቄዶንያ ስላልሆነች ለምን እኛ ሀገራችን ወጣቶቿን በዓለም በትና አዛውንት ብቻ ታቅፋ የተቀመጠች ደሳሳ ስላላይደለች ጦርነት አንሻም። ጦርነት የማንሻው ለራሳችን ብቻ ስለምናስብ አይደለም። አንተ እንደዚህ ለንቆረቆራለሁ ምናምን ለምትለው ሀገርም ጭምር ስለማይበጅን? ቢገባችሁ ለኤርትራ የሚበጃት ይህንን ዕድሜ ጠገብ የማይጠግብ የማይጠግብ አምባገነን ገርሱ ሰ ወዲያ መጣሉ የቀይ ባህር አፋሮችን እነ ብርጌን አመዱን ምናምን ያቸው የማይቋቋመው ነገር መጥቶበታል። ዘንድሮ አታስጥሉትም፣ ከምንም አታድኑትም። ግን ኢትዮጵያ እሱን አትፈልግም። እንዲህ እየተባለ እየተወራ ምናምን ምናምን ምናምን የእኛዎቹ ጉዶች እዛ ሄዶ ያሽቃብጣሉ። ስሜት እንኳን አይሰጣችሁም። ለእንዲህ አይነት የወረደ ለእንዲህ አይነት የወረደ የማይረባ የረከሰ ፕሮፓጋንዳ ይዳራሉ ሄደው። እኛ ተስፋለን። ትላንትና ጠቅላይ ሚኒስትሩ ከፓርላማ በኋላ ምስራቅ ሸዋ ላይ ማሳ ሲጎበኙ ነበረ። ባለሰዓት፣ ምስራቅ ሸዋ ነው፣ ማየት ትችላላችሁ። ተስፋ አለን እኛ፣ እናድጋለን። ምን ጓጓላት ነገር አለ ልፌ አንፈልግም። ከተላፋህ ደግሞ ማለት ነው አትነሳም አትቆምም ጉልበት ከሆነ አሁን ያለውን ጉልበት አስለው ሻዕቢያ ይሞክረውም የምንል ለዚህ ነው ያውቃል የሚደርስበትን ያውቃል ያውቃል ለዚህ ግን ለእንዲህ አይነት እንትን ግን ምላሽ ከመስጠት ይልቅ የእኛ ቤት አሉ ባንዳዎች ማለት አጥር ላይ የተንጠለጠሉ ይመጡና ምን ይለዋል መሰለህ ወረራ ነው ይለዋል እኛ የለየላቸው ባንዳዎች ይመጡና ኢትዮጵያ ልትወር ነው ኤርትራ ልትወር ማለት ኢትዮጵያ ይኮን እንዲህ ሚለው። ኧረ የወረረህን ድንቁርና አራግፍ መጀመሪያ። ኤርትራን የመውረር መብት ካለው ዘ ሴም አናሎጂ ግብፅም ኢትዮጵያን የመውረር መብት አላት። እሷስ እንደውም ኢንቮክ የምታደርገው ሕግ አላት የውሸትም ቢሆን ማለት ነው። ውድር ያደረጋችሁ ድንቁርናችን አራግፍ መጀመሪያ። ሀገርህን በወራሪነት ምናምን ትከሳል። ማፈሪያ ማፈሪያ ናችሁ። ከዛ ሲመጡና ምን ይሉናል ደግሞ? አንዳንዶቹ ጊዜው አይደለም። እውነቱን ልንገርሽ የብልጽግና አገዛዝ ይሄን የባህር ጥያቄ ተገቢ ባልሆነ ወቅትና ሁኔታ ዛሬ ላይ ማንሳቱ ኢትዮጵያ ወደፊት የባህር በር የማግኘት መብቷንና እድሏን የበለጠ ውስብስብና ሩቃ ነበ የበለጠ ባያነሳው የተሻለ ነበር። የነኝኞቹ ደግሞ ይባስ እነዚህኞቹ እኮ ለምን ዶክተር አብይ ጠየቀ ነው ከዚያ ቤት እኮ ራሳቸው አሰባሰብ ሲሉ ነበር። አሁን ዶክተር አብይ ስለጠየቁ ለምን ጠቅላይ ሚኒስትሩ አነሱት? ለምን ዶክተር አብይ ይህንን ጥያቄ አመጡ? ለምንኛ አልጠየቅንም ነው። እኚህ ግን ትናንትና በኤርትራ ማስታወቂያ ሚኒስትርም በኤርትራ አክቲቪስቶችም ውርደት ተከናንበዋል። ጊዜው አይደለም የሚሉትም አሁንም ባህርበር ያስፈልገናል እያሉ ያሉት የኢትዮጵያ ጠቅላይ ሚኒስትርም ነው የምንቃወመው እያሉ ነው። እወደድ ብለህ አጎብድደህም አልተሰማህም ቅሌትም የተከናነብከው እኛ ስናነሳው ወርቅ ነው፣ ዶክተር አብይ ሲያነሱት ግን ጨርቅ ነው የሚል በሽታ ተጣምቷቸዋል። ሀፍረት አልፈጠረባቸው። ለመዳር ለማጎብደድ የተፈጠሩ ናቸው። ኢትዮጵያን አትንኩ ማለት አትንኩ፣ ይቅርባችሁ፣ መቋቋም የሚችል ኃይል የለም። እኔ ያስቁኛል። አሁን ትናንትና የኤርትራ ባለስልጣናትም ልክ የመጡ ቀጠናው ይበጠበጣል ሲሉ ሰምታሉ ግብፅ የምትለውን ሙዚቃ ሰምተው መጥተው እዚህ ቀጠናው ይበጠበጣል። በእሷ አትበጠብጥም አንተ። እንኳን ቀጠና በምን ነው ቀጠና የምትበጠበጠው? አቅም ይጠይቃል እኮ። ያኔ ሕወሓት ሰሜን እዝን ልታጠቃ ሰሞን እነ ረሺድ አብዲ፣ እነ አሌክስ ደዋል፣ እነ ሄርማንኮን፣ እነ ማርቲን ፕሎት ምናምን ምናምን የሚዘፍኑት ሙዚቃ ህወሓትን ከነካችሁ ምስራቅ አፍሪካ ይበጠበጣል፣ ና የሚል ነበር ዘፈናቸው። ይሄ ነበር አስታወሳችሁኝ። ምንም ቀጠና አትበጠብጥም። ይሄ እኮ ከግብፅ የለመዱትን ነው። ግብፅ አባይ አባይትልና የኢትዮጵያ ይሄ እንቅስቃሴ ቀጠናን ይበጠብጣል። እሺ አትሊስት ግብፅ የወደ ነገር አላት ትልት አስፈራራት ሲያሻን ይባል እናንተ ምን ሲሉ ሰምታችሁ ማለት ማስፈራሪያ ትቆርጅ አለ ልማታ ትቆርጅ ዛቻ ትቆርጅ አለ እድገታ ትቆርጅ ቁልቁል እየሄድክ እዚህ መጣ ኢትዮጵያ እንደዛ ኢትዮጵያ ምን አይነት ጅዝብ ያሉ እኮ እንደሆኑ እኮ ግራ ይገባኛል አንዳንዴ። የኛዎቹ ደግሞ ይባስ የሻዕቢያ ተገዥዎች አሉ። በቃ የተገዙ ማለት የተበጃጁ እንደዚህ በቃ በደንብ አርጎ ነው ያበጃቸው። ለምን እንደዚህ እንደሆኑ አይገባኝም። ማለት እነ አንዳርጋቸው እነ ነአምን ምናምን ልክ የእነሱን ትናንትና ያም ፌስቡክ ላይ ሲደግሞ ነበር። አታፍሩም? ትንሽ ሸምቀቅ አትሉም? የኤርትራ ማስታወቂያ ሚኒስትር ግን አቅልለዋቸዋል፣ እንደውም እሳቸውም ያስቃሉ። የእሳቸው ደግሞ የኢትዮጵያ እንትን የቀኝ ግዛት ምናምን ነው ምናምን፣ ምኑ ነው የቀኝ ግዛት ምናምን። ጥያቄ በመሰረቱ ጥያቄውን ታሪካዊ መሰረቱን ፖለቲካዊ ፍቺውን ይዞ ከመመለስ ይልቅ ሀቅ ስለሌላቸው እንዲህ አይነት ጉዳይ ውስጥ ነው ሄደው የሚዘፈቁትና የሚደበቁት ኢትዮጵያ አሁንም እያነሳች ያለችው አንድ ጥያቄ እኮ ነው በፍትሐዊና በአለም አቀፋዊ መንገድ ንብረታችንን ስጡ የምንን ምን የበላ ነው የሚባለው እዮዮ መሌ ይላሉ እኔ ያስቁኛል አንዳንዶች መጡና እንዲያ ተብሎ ድሮ እንዲያ ተብሎ ታዲያ ጠቅላይ ሚኒስትር ዶክተር አብይ አሕመድ አሁንስ ምን አሉ? አሁንም እኮ እኔ ኤርትራ ሄዳለሁ ችግር የለውም እኮ ነው የሚሉት እሳቸው። ችግር የለው። አሁንም እኮ ተባብሮ ለመስራት ተባብሮ ለማደግ ዝግጁ ናቸው። ድሮም አሁንም እያነሱ ያሉት አንድ ቋንቋ ነው። ከአብዛኞቹ መፍትሄ ብለው ከሚያመጡት ሰዎች በተሻለ መልኩ መፍትሄውንና ትክክለኛውን አቋም ይዘው የመጡት ዶክተር አብይ አሕመድና ኢትዮጵያ ናቸው። ወደዳችሁም ጠላችሁም ተቀበላችሁም አልተቀበላችሁም ምድረ ባንዳ ሻዕቢያ ጋር ሄዶ እዛ እንትን እያለ ምናምን ባለበት ሁኔታ ላይ ትክክለኛውን ሀሳብ ይዘው የመጡት ዶክተር አብይ አሕመድ ናቸው። ትክክለኛው በታሪክ ቢፈተሽም በአሁኑ አቋም ቢመረመርም፣ ትክክለኛው አቋም የኢትዮጵያ ነው። ትክክለኛው አቋም የኢትዮጵያ ነው። አሁን ይህ ጊዜው አይደለም ወረራ ነው ምናምን የሚሉትም ሰዎች ማለት ልክ የዶክተር አብይን ትክክለኛ ጥያቄ እኮ ደግሞ መጠየቅ እንችላለን። ማን ነው የሰጠው? አሁን ጊዜው አይደለም ምናምን የሚሉት ምንም ጥያቄ መመለስ አይችሉም። የሚችሉበት ሕጋዊ መልስ የላቸው የላቸው። ምንም መልስ የላቸውም። ሕጋዊ መልስ ላይ የላቸው። ዝም አፍረው፣ ግን ዝም አይሉም። የገዛ ሀገራቸውን በወረራ ይከሳል። አፍረው፣ ግን ዝም አይሉም። የባንዳነት ይሄ ውስጣዊ ሀሳባቸውን ጊዜው አይደለም በሚል የሆነ ተጀቡኖ በመጣት፣ መች ነው ጊዜው ታዲያ? መች ነው ጊዜው እናንተ ስትሉት፣ እናንተ ስታነሱት፣ በእናንተ አፍ ሲወራ አሁን ነው ጊዜው። ጊዜውማ ስለሆነ ምድር ተቀባብሎ እያስተጋባው ነው። ይሄ ጊዜ የኢትዮጵያ ብቻ እኮ አይደለም እኮ ትንሽ ወደ ኋላ ፈተሽ ፍላችሁ እስቲ ፈታትሹትና አዩት። ጉተሬስ ጭምር ተገኝተበት የነበረውን የባህር በር የሌላቸው ሀገራት ጉባኤ ምን አንፈትሹት? አብዛኛው የባህር በር የሌላቸው ሀገራት በጂኦግራፊ ምክንያት ከባህር በር የተገፉ ሀገራት ከዓለም የንግድ ስርዓት ተገፍተው መኖር የሚችሉበት ስርዓት ማብቃት አለበት እያሉ ነው። ይሄ ነው ጊዜው። ኢትዮጵያ ደግሞ ላንድ ሎክድ ሀገር አይደለችም። የሙሴቬኒን ንግግር ተውሰን ስንናገር እሳቸው የእሳቸው በእሳቸው አገላለጥ ስንጠቀም እሳቸው ዩጋንዳ በሽር ሎክድ ናት ብለው ነበር አይደል? ኢትዮጵያም አልሲሲ ሎክድና ኢሳያስ ሎክድናት። አሁን ትክክለኛው ጊዜ ነው፣ በባሌም በቦሌም ጥያቄዋን ትመልሳለች። ቅድም ስንገባ እንዳየነው ሰውዬ አይነት ምናምንም ችግር የለውም ግን አያዋጣም። እሱን መመለስ አትችሉም። ኋላ ላይ ይሉሽን በሰማሽ ገበያ ባልወጣሽ እንዳንባባል ነው፣ ዋናው ጉዳይ እሱ ነው። ብዙ ይተነተን ነገር አለ። ቀጠናው አይተራመስም። ቀጠናው የሚተራመሰው በየአመቱ ሶስት ሶስት ሚሊዮን ህዝብ የሚጨምር በየአመቱ አንዳንድ ኤርትራ የሚያክል ህዝብ ተዘግቶና ታፍኖ ሲኖር እንጂ በዊን ዊን መስተጋብር ተከባብረንና ተዋደን አብረን እንደግ የሚል ጥያቄ ቀጠና አይበጠብጥም። እኔም አላድግም እናንተ ማትኖሩም ታፍናችሁ ሙቱ የሚል ጥያቄ ግን ቀጠና ይበጠብጣል። እሱ ቀጠና ይበጠብጣል። እሱን መርሳት አያስፈልግም። በደንብ ነው ቀጠራ ይወጣብት ነው ያ እንዳይሆን ኢትዮጵያ ይዛ የመጣችው ጥያቄ ምላሽ ያሻዋል። ደግሞ ይመልሳሉ ስለማይቀር አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው ብሏል ሙዚቀኛው። እንዲያ ነው። ወደ ዛሬ ሁለተኛ ጉዳያችን ስናልፍ ደግሞ ህወሓት አንድ መግለጫ ይዛ መታለች። አሁንም ይዛ የመጣችው መግለጫ ነውረኝነቷን እራስ ወዳድነቷን በአደባባይ ያሳየችበት ምናለች። እኔ በምፈልገው መንገድ ካልሆነ ተፈናቃዮች አይመለሱም። አይመለሱም ተፈናቃዮች ለመመለስ የሚሰራው ስራ እኔ በምፈልገው መንገድ ካልሆነ አይመለሱም። እሷ ምስልለው ምንድን ነው ተፈናቃዮቹ ከእኔ ጋር አብሬ ልመለስ ተፈናቃዮቹ ሲመለሱ አብሬ እኔም ካልተመለሱ የሚል ነው። የህወሓት ጥያቄ አስተዳደር መመለስ ፖለቲካዊ ነው። ተፈናቃይ መመለስ ግን ሰብአዊ ጉዳይ ነው። ህወሓት ፖለቲካዊ ትርፏን ለማግኘት የትግራይ ህዝብን ሰብአዊ ጉዳት ለፍጆታ እየዋለችው፣ እኔ ካልተመለስኩ ተፈናቃዮች ለአምስት ዓመታት በተቀመጡበት ካምፕ ይኑሩ፣ ይራባቸው፣ ይጥማቸው፣ ጅብ ይብላቸው እኔ ካልተመቻቸልኝ የእኔ አስተዳደር ካልተመለሰ እንዳይመለሱ፣ እኔ ከሞት ሰርዶ አይብቀል፣ ተፈናቃዮቹ እኔ እስኪመቻችልኝ፣ እኔ እንትን እስክል ድረስ እዚሁ ይቀመጡ የሚል ነው። እዘሉኝ ነው ምትለው። እንዲህ አይነት ነውር የት ይገኛል? የት ይገኛል? ፖለቲካዊ ትርፍን በሰብአዊ ጉዳይ ጀቡኖ ለማትረፍ መጣጣ። ተፈናቃዮቹ ይራቡ፣ ይጠሙ፣ ችግር የለው። ህወሓት እንደምትፈልገው እስኪሆን ድረስ ምንም አይመስላትም። ቢራቡ ቢጠሙ? ችግር የለም ችግር የለው ነው የምትለው በቃ እሱ። ለእሷ ችግር ያለው ምንድን ነው? የእሷ አለመመለስ። ለእሷ ችግር ያለው ምንድን ነው? አብራ እዛ አለመግባት። እንዲህ አይነት ነውረኝነት። አሁን በአደባባይ ግን አንድ ጉዳይ ተጋልጧል። ህወሓት እስከ ዛሬ ከጀርባ ስታደርገው የነበረውን ተፈናቃይ እንዳይመለስ ስትሰራ የነበረውን ስራ ፊት ለፊት ይዛ መጣለች። አልፈቅድም፣ እኔ ካልመለስ አይመለሱም። ፌደራል መንግስቱም ሲያነሳ የነበረውን በህወሓት የተነሳ ነው መመለስ ያልቻልኩት፣ ህወሓት ነች ተፈናቃዮች እንዳይመለሱ እያደናቀፈች ያለችው ሲል የነበረውን እናቶ ጌታቸው ረዳ ሲናገሩት የነበረውን አጽንኦት ሰጥቶ የሚያሳይ ነው ይሄ። በቃ በደንብ ግልጥልጥ የሚያደርግ ነው። ራሷ ህወሓት ነገረችን። እኔ እንትን ካላልኩ አይመለስም፣ እኔ ካልፈቀድኩ አይሆንም። ይሄ ህወሓት በታሪኳ የምናውቀውን ለትግራይ ህዝብ ተጨንቆ ያለማወቅ ተቆርቆር ያለማወቅ ጉዳይ መቼም እንደማትቆረቆር፣ መቼም ከስተቷ እንደማትማር መቼም ከራሷ ብቻ ከማሰብ እንደማትላቀቅ በደንብ አጽንቶ እያሳየ ነው። እሱን በደንብ አድርጎ ማየት ያስፈልጋል ነው የምንለው። እኛ ህወሓት እንዲህ ናት፣ በቃ እንደዛ ነው። እንግዲህ ከጅምሩ እስካሁኑ በጣም በርካታ ጉዳዮችን ነካክተናል። እኔ መጀመሪያውም ለእንደዚህ አይነት ጉዳይ መልስት ውስጥ የአንዳንድ ትሎች ጊዜው አይደለም ምናምን ባይ ተንቆለጳጳሾች ይሄ ይሄ አይታያችሁም? ባንዳዎች፣ ይሄ አይታያችሁም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 እንዳይረሳ ደግሜ እላለሁ። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ብዝቷ አብዝቶ ይባርክ። ውዴ ዮሐንስ ኮርነር ቤተሰቦች ቸርቆዩን የነገሰ ይበለን። ቺየርስ